ሰላም ውድና የተከበራችሁ የአርሴናል ኢንፎ ፕላስቲካቻችን በዛሬው ስፖርታዊ ዜናችን ላይ ሰፊ መረጃ ከቤንጃሚን ሲስኮ ዝውውር ጉዳይ ጋር በተገናኘ አጋራችኋለሁ። ከእናንተ እንደሚጠበቅባችሁ ቪዲዮን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየኩ ወረ መረጃዎች አልፋለሁ። አርሴናሎች እንደሚታወቀው በክረምት የዝውውር መስኮት የፊት ለፊት መስመር ለማስፈረም በገበያው ላይ በንቃት እየተንቀሳቀሱ መሆኑን የሚያመላክቱ መረጃዎች በዚህ ሳምንት በሰፊው ሲዘገቡ ነበረ። እሱን የተመለከተ መረጃ አጋራችኋለሁ። ፋብሪዞ ሮማኖ ከአርሴናል ዝውውር ጉዳይ ጋር በተገናኘ ሰፋ ያለ መረጃዎችን በትላንትናው ዕለት አጋርቷል። እነዚህ መረጃዎች ምንድን ናቸው? በዛሬው ስፖርታዊ ዜናችን ላይ በሰፊው የምናገራቸው መረጃዎች ይሆናሉ። ፋብሪዞ ሮማኖ ይዞት በወጣው መረጃ መሰረት አርሴናሎች የቤንጃሚን ሴስኮ ዝውውር ለመጨረስ ከፍተኛ የሆነ ንግግር እያደረጉ መሆናቸውን አስነብቧል። ከፋብሪ ዞርማኖ ዘገባ ለመረዳት እንደምንችለው አርሲያሎች ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ክለብ ለክለብ ንግግሮችን እያደረጉ እንደሆነ ተዘግቧል። አርሲያ እና አርቢ ሌቪዚንጎች በተጫዋቹ ዝውውር ጉዳይ ጋር በተገናኘ ጥሩ የተባለ ንግግሮችን አማድረጋቸው በዚህ ሳምንት ከወጡ መረጃዎች ለመረዳት እንችላለን። ቤንጃሚን ሱኮን በተመለከተ በዚህ ሳምንት የተለየ አዲስ ነገር እንደማንሰባ ፋብሪ ዞርማኖ ተናግሯል። ነገር ግን ተጫዋቹ በቀጣይ ሳምንታት ውስጥ ወደ ላቀ ደረጃ እንደሚደርስ የዝውውር ሁኔታ ፋብሪ ዞርማኖ ዘግቧል። አሁን ላይ ቤንጃሚን ሲስኮ አርሴናል መቀላቀል እንደሚፈልግ ፋብሪዞ ሮማን ገልጿል። ነገር ግን አሁንም ቢሆን በተጫዋቹ ዝውውር ጉዳይ ላይ አርሴናልና አርቢ ሌብዚንግ በገንዘብ ሁኔታ ከስምምነት ላይ አለመድረሳቸውን ከፋብሪዞ ሮማኖ ዘገባ መረዳት እንችላለን። ቪክተር ዮከረስን በተመለከተ ዘ ቴሌግራፍ ይዞት የወጣው መረጃ ላይ አጋራችሁ። ዘ ቴሌግራፍ ይዞት በወጣው መረጃ መሰረት አሁንም ቢሆን የመጀመሪያ የፈዊ ጥያቄ አርሴናሎች አለማቅረባቸው ይታወቃል። የመጀመሪያ ጥያቄ ከማቅረባቸው በፊትስ የቪክተር ዮከረስ ሁኔታ አንድሪያ በርሳ እንደሚመለከት ደግሞ ዘ ቴሌግራፍ ይዞት ከወጣው መረጃ ለመረዳት እንችላለን። ጆን ክሩስ ከቤንጃሚን ሲስኮ ጋር ይዞት የወጣው መረጃ እንመልከት ረት አርሰናሎች ቤንጃሚን ሲስኮን እስከ 60 ሚሊዮን ፓውንድ ማስፈረም እንደሚችሉ ተነግሯቸዋል። ተጫዋቹ አሁን ላይ ወደ አርሰናል መቀላቀል ግሪን ላይት ተሰጥቶታል። ቀጣዩ አርሰናልና አርቢ ላይፕዚግ የሚያደርጉት ድርድር ተጠባቂ ይሆናል ሲል ጆን ክሩስ ዘግቦታል። ሚረር ከአርሰናል የተጫዋች ዝውውር ጉዳይ ጋር በተገናኘ ይዞት የወጣውን መረጃ ደግሞ እንመልከት። ሚረር ይዞት ወጣው መረጃ መሰረት አርሰናሎች አሁን ላይ ቤንጃሚን ሶኮን ለማስፈረም ከየትኛውም የእንግሊዝ ክለብ የተሻለ ቦታ ያገኛሉም ሲል ዘግቧል። ተጫዋቹን ለማስፈረም ሊቨርፑል እና ቼልሲ የተጫዋቹ አድራቂ እንደሆኑ ይታወቃሉ። በገበያው ላይ አርሰናል የተጫዋቹን ዝውውር ደግሞ እየመራ መሆኑን ሚረር ይዞት ከወጣው መረጃ መረዳት እንችላለን። አብሪ ዞርማኖ ከቤንጃሚን ሶኮ ዝውውር ጉዳይ ጋር በተገናኘ ኤክስክሉዚቭ ኒውስ በአመሻሹን ይዞ ወጥቷል። ቤንጃሚን ሲስኮ አርሰናል ሊቀላቀል በጣም መቃረቡን የሚያመላክት መረጃዎችን ደግሞ በኢንስታግራም ገጹ ላይ ፋብሪዞ ሮማኖ አጋርቷል። ሮድሪጎን የተመለከተ መረጃ ላገራችሁ። በክረምት የዝውውር መስኮት አርሴናል የክንፍ መስመሩ ማጠናከር ይፈልጋል። እዚህ ቦታ ላይ ከሚከታተላቸው ተጫዋች ውስጥ ሮድሪጎ እንደሆነ ይተሳወቃል። ለረጅም ሳምንታት ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ አርሴናል በሰፊው ስሙ ሲገራ ነበር። አርሴናል ከሪያል ማድሪድ ሮድሪጎን ለማስፈረም ሰባ ሚሊዮን ዩሮ እያዘጋጀ መሆኑን ተዘግቧል። እናም ብራዚላዊ ስለ ወደፊት እጣ ፈንታው የመጨረሻ ውሳኔ እንደሚያሳልፍ ይጠበቃል ሲል ተዘግቧል። ሮድሪጎ በተመለከተ አርሴናሎች በክንፍ መስመር ላይ በክረምት የዝውውር መስኮት ተጫዋችን እንደሚያስፈርሙ ይጠበቃል። በተለይ በጋብሪኤል ማርቲኔሊ በቀጣይ ማይከል አርቴታ ይቀጥላል ተብሎ አይጠበቅም። ከፍተኛ በጀት ከሚወጣባቸው ቦታዎች ውስጥ የከፍ መስመር እንደሆነ ተለያይቷል። በአርሰናል ተጫዋች ዝውውር ጉዳይ በቅርበት ሲከታተሉት የነበረው ተጫዋች ሮድሪጎ እንደሆነ ይታወቃል። በዚህ ዝውውር ጉዳይ ላይ እስካሁን ድረስ ሮድሪጎ ውሳኔ አላሳለፈም። ከሳንቲያጎ በርናቡ ለመልቀቅ ፍቃድ እስካሁን ድረስ ከሪያል ማድሪድ ቤት አልተሰጠውም። ተጫዋቹ ከሪያል ማድሪድ ፍቃድ የሚያገኝ ከሆነ በቀጥታ አርሰናልን ይቀላቀላል ተብሎ ይጠበቃል። ቤንጃሚን ሲስኮ የተመለከተ መረጃም የሚያጠናክር መረጃዎችን ላገራችሁ። አርሴናሎች በመስመር አጥቂ ለማስፈረም ሁለት ተጫዋቾችን በንቃት ሲከታተሉ ነበረ። ቤንጃሚን ሲስኮና ቪክተር ጆከረስን አርሴናሎች በክረምት ስካውት ሲያደርጓቸው ነበረ። ነገር ግን አሁን ሙሉ ትኩረታቸው ወደ ቤንጃሚን ሲስኮ ያመሩ ይመስላሉ። በትላንትናው አመሻሹ በጣም ሰፊ የሆነ ዘገባ ሲዘገብ ነበር። ከቤንጃሚን ሲስኮ ጉዳይ ጋር በተገናኘ አርሴዋሎች አሁን ሙሉ ትኩረታቸው ወደ ቤንጃሚን ሲስኮ እንዳዞሩ የሚያመላክት መረጃ ሲወጣ ነበረ። ፒቲት ጎል ይዞት የወጣው መረጃ ላጋራችሁ ቤንጃሚን ሲስኮ አሁን ወደ አርሰናል ለመዛወር እየጠበቀ መሆኑን ዘግቧል። ከተጫዋቹ ጋር የሚደረገው ድርድር በጣም ጥሩ መልክ እየገሰገሰ ይገኛልም ሲል ዘግቧል። በግል ወኪሎች ላይ የሚደረገው ውይይቶች ላይ ግልጽ የሆነ መሻሻል ታይቷል። ነገር ግን እስካሁን ድረስ ምንም ሙሉ የቃላት ስምምነት አለመኖሩን ከፒቲት ጎልድ ዘገባ ለመረዳት እንችላለን። ፋብሪ ዞርማኖ አርሳ እና አርቢ ለብዚንግ በቤንጃሚን ሲስኮ ጥሩ የተባለ ድርድሮችን እያደረጉ መሆናቸውን በትላንትና ዕለት ካጋረው መረጃ ለመረዳት እንችላለን። አርሰናል ከሚመለከቱት ተጫዋች ውስጥ የሚገኘው ሮድሪጎን በተመለከተም አርሰናሎች ከየትኛውም በተሻለ ከየትኛውም ክለብ በተሻለ የተጫዋቹ ዝውውር እየመሩ መሆናቸው የሚያመላክት መረጃ ሲዘገብ ነበረ። እስከ ሰባ ሚሊዮን ዩሮ ድረስ አርሰናሎች ለተጫዋቹ መክፈል ገንዘብ እያዘጋጁ መሆናቸውን ጆን ክሮዝ ዘግቦታል። ምንም እንኳን አርሰናሎች እስከ ሰባ ሚሊዮን ዩሮ ለተጫዋቹ መክፈል ቢፈልጉም ከዚህ ተጫዋች ግን ሪያል ማድሪዶች እስከ መቶ ሚሊዮን ዩሮ ድረስ እንደሚፈልጉ አሳውቋል። ፍላጎታቸው እስካሁን ድረስ ግን ተጫዋቹ ከክለቡ መልቀቅ ን አለመልቀቁ ስለ ወደፊት ቆይታው ምንም አይነት ውሳኔ አለማሳለፉን ተዘግቧል። በክረምት የዝውውር መስኮት አርሴናል ከሚከታተሏቸው ተጫዋቾች ውስጥ አንዱን እንጥቀስና ከሱ ተጫዋች ዝውውር ጉዳይ ጋር በተገናኘ ፋብሪዞ ሮማኖ ምን ዘገባ ይዞ ወጥቷል የሚለውን ነገር እንመልከት። ኒኮ ዊሊያምስን የተመለከተ መረጃ በትላንትናው ዕለት ፋብሪዞ ሮማኖ ያጋራው መረጃ እንመልከት። ቼልሲና አርሴናል ኒኮ ዊሊያምስን ለማስፈረም ዝግጁ መሆናቸውን ዘግቧል። ከፍተኛ የገንዘብ ዝግጅቶችን አርሴናልና ቼልሲዎች እያደረጉ መሆናቸውን ፋብሪዞ ሮማኖ ዘግቧል። ነገር ግን ከተጫዋቹ ለዝውሩ የተሰጠ ምንም አይነት ፍቃድ የለም። ተጫዋቹ በተለይ ደግሞ በስፔን ደስተኛ ከመሆኑ ጋር በተገናኘ አርሴናል ተጫዋቹን ለማስፈረም ዝውውሩ አዳጋች ያደርግባቸዋል ሲል ፋብሪዚዮ ሮማኖ ዘግቧል። ተጫዋቹን አርሴናሎች ለማስፈረም ለረጅም ጊዜ በተለይ ከጥር ዝውውር አንስቶ ቤንጃሚን ሲስኮ ና ኒኮ ዊሊያምስ ላይ አርሴናል ጥሩ ስራዎች ሲሰሩ ነበረ። ሳምንታዊ ደመወዙ ለአርሴናል ዝውውር በጣም ዝውውሩን አዳጋች ያደርግባቸዋል ተብሎ ይጠበቃል። እስከ 300 ሺህ ፓውንድ ድረስ ተጫዋቹ ለሳምንታዊ ደመወዝ ይጠይቃል። አርሴናል በሳምንታዊ ደመወዙ ላይ ድርድር ያደርጋል ተብሎ ይጠበቃል። በክረምት ዝውውር መስኮት አርሰናል በክንፍ መስመር ላይ ከሚከታተላቸው ተጫዋቾች ውስጥ ኒኮ ዊሊያምስና ሮድሪጎ ይገኛሉ። ለሮድሪጎ ዝውውር አርሰናሎች እስከ ሰባ ሚሊዮን ዩሮ ድረስ ለመክፈል ገንዘብ እያዘጋጁ መሆናቸውን የሚያመላክቱ መረጃዎች በዚህ ሳምንት ወጥቷል። ማርቲን ዙሜንዲን በተመለከተ የማርቲን ዙሜንዲን ጉዳይ አርሰናሎች ጨርሷል። በቀጣይ የሚያደርገው የተጫዋቹ ዝውውር ይፋ ማድረግ ነው። ሜዲካል ነሐሴ ላይ ያደርጋል ተብሎ ይጠበቃል። አርሰናልን በተመለከተ በሰፊው ሲዘገብ የነበረው መረጃ ከዝውውር ጉዳይ ጋር በተገናኘ ቤንጃሚን ሲስኮ የተመለከተ ነው። ሲስኮን በተመለከተ ተመለከተ አርሴናሎች፣ አሁን ከተጫዋቹ ጋር ከክለቦች ጋር ድርድሮችን እያደረጉ ይገኛሉ። የቪክተር ዮከሬስን ዝውውር አርሴናሎች አልተውትም፣ በጎን ለጎን የተጫዋቹ ሁኔታ እየተከታተሉ ይገኛሉ። ነገር ግን ያው የአርሴናል ዝውውር አሰልቺ እንደሆነ ሁላችንም የምናውቀው ጉዳይ ነው። የተለያዩ ታማኝነት ያላቸው ሚዲያዎችም ከተጫዋቹ ዝውውር ጉዳይ ጋር በተገናኘ በዚች ሁለት ቀናቶች አሪፍ አሪፍ መረጃዎችን ሲያጋሩ ነበረ። አንድ ኦፍ ኦዚልም ይዞት የወጣውን መረጃ እንደሚያጠናክር ከሆነ ሮድሪጎ ላይ አርሰናል አሁን እውነተኛ ፍላጎት እንዳለው እና በዝቡ ላይ የላቀ እንቅስቃሴዎችን እያደረገ እንደሆነ የሚያመላከት መረጃዎችን ስንመለከት ነበረ። ከኮንትራት ጉዳይ ጋር በተገናኘ አንድ መረጃ ላጋራቸው በትናንትና ሁለት ጋብሪኤል መጋለሽ እስከ 230 የሚያቆየውን የአምስት ዓመት ኮንትራት በአርሰናል ቤት ፈርሟል። ተጫዋቹ በአርሰናል ቤት መፈረሙ በጣም አስደሳች እንዳደረገውም ተናግሯል። ከሳውዲ ክለቦች ጠቀም ያለ ገንዘብ ለተጫዋቹ ቢቀርበለትም ነገር ግን ተጫዋቹ በፍላይ ኤሚሬትስ መቆየት እንደመረጠ የሚያመላክቱ ዘገባዎች ሲወጡ ነበረ። ቀጣዩ በኮንትራት ጋር ተያይዞ አርሰናሎች የዊሊያም ሳሊባን ኮንትራት ለመጨረስ እንደሚሰሩ ይጠበቃል። አንድሪያ በርታ በክረምት የዝውውር መስኮት ከዝውውር ባልተናነሰ በክለብ ውስጥ ወሳኝ ወሳኝ ተጫዋቾችን ኮንትራት እንደሚያድስ ይጠበቃል። የጋብሪኤል መጋለሽ በአርሰናል ቤት ኮንትራት መፈረም ደግሞ ለአርሰናል በጣም ጥሩ ይሆናል ተብሎ ይጠበቃል። ቀጣዩ ስራ የዊሊያም ሳሊባን ኮንትራት ማደስ ነው። እስከሁን ድረስ ቡካዮ ሳካም አዲስ ኮንትራት አልተፈራረመም፣ ነገር ግን ከፍተኛ ሳምንታዊ ደሞዝ የሚያስከፍለውን አርሲያሎች ሳምንታዊ ደሞዝ የሚያስከፍለውን ኦፈር አቅርበውለታል። አዲስ ኮንትራት ይፈራረባል ተብሎ ይጠበቃል። ቡካሳካም በአርሲያ ቤት ደስተኛ እንደሆነ ይጠበቃል። በክረምት ዝውውር መስኮት ከአርሲያሎች ዋጅ ዝውውር ጉዳይ ጋር በተገናኘ በተለይ የቤንጃሚን ሲስኮ በቀጣይ ሳምንታቶች ውስጥ አንድ አዲስ ነገር እንደምንሰማ እርግጠኞች መሆን እንችላለን። በተለይ ፋብሪዚዮ ሮማኖ ነው የዘገበው መረጃ ተመርኩዘን በቀጣይ ሳምንት ጥሩ የተባለ ነገሮችን አርሰናል የመጀመሪያ ጥያቄ ከማቅረባቸው በፊት ግን አሁንም ቢሆን የቪክተር ዮከረስን ዝውውር እያጤኑበት መሆናቸውን የሚያመላክት መረጃዎች ሲወጡ ነበር። አንድሪያ በርታ አሁን የመጀመሪያ ጥያቄ ለማቅረብ ዝግጅት ላይ መሆናቸውን የሚያመላክት መረጃዎች ሲዘገቡ ነበር። ካቻ ዝውውር ጉዳይ ጋር በተገናኘ ነበር ቤት የላቸው ወጣት መረጃ ይህንን ምሰብ ላይ ብሎ እስክንገ መከም ጊዜተኞች ነው።